ሰላም እንዴ ናችሁ? ዛሬ እንግዲህ እየላችሁ የመጣሁት እነዚህን ፊደላቶች ነው። ባለፈው ሰርች ይላችኋለሁ፣ ከቼ እስከ አድረስ የመጨረሻው። አሁን ዛሬ ደግሞ እየላችሁ የመጣሁት ከየ እስከ መጨረሻ ያሉትን ፊደላቶች በደንብ እያነባለን። እነዚህን እያንዳንዶቹን እያነበብን እዚህ ጋር ቃላት እየመሰረትን በደንብ እናያለን ማለት ነው። በደንብ ተከታተሉኝ። ኦንላይን መማር የምትፈልጉ ከኔ ጋር ማስተምራችሁ እንደዚህ በቪዲዮ ነው። ስልክ ቁጥር አስቀምጥላቸዋለሁ እዚህ ጋር ወይም 251987284191 ላይ እየደወላችሁ ወይም እዚህ ላይ አስቀምጥላቸዋለሁ መጨረሻ ላይ መማር ትችላላችሁ። ስትማሩ ደግሞ በግልም በግሩፕም ነው ማስተምረው፣ ከሰኞ እስከ አርብ ድረስ። ቅዳሜና እሁድ ደግሞ ቴሌግራም ግሩፕ አለኝ። እዚያ ላይ ያልገባችሁ ነገር ተማሪዎችን እየጠየቃችሁ እዛ ትማራላችሁ ማለት ነው። አሁን ቀጥታ አስተምራችኋለሁ። በደንብ ተከታተሉኝ። አይ ነው በደንብ እንደሚገባችሁ እርግጠኛ ነኝ። ሶ የመጀመሪያው ይሄ የ ኤት የ ከዛ ዩ የ ዩ ይ ያ ዬ ይ ዮ ዮ ዮ ይ ዬ ያ ይ ዩ የ። እዚህ መጨረሻ አካባቢ ቃላትን እንመሰርታለን። መጨረሻ ላይ እዚህ ጋ ቃላት ስለምንመሰርት ከነዚህ ፊደላቶች እዚህ ጋ የተውጣጡ ቃላትን እንመሰርታለን። ከዛ ደ ደ ዱ ዲ ዳ ዴ ድ ዶ ዶ ድ

ከዛ ፀ ፀ ፁ ፂ ፃ ፄ ፅ ፆ ፆ ፅ ፄ ፃ ፂ ፁ ፀ። ይህም ፀን፣ ሁለቱም ፀ ናቸው፣ በቅርጽ ይለያያሉ። ተግባራቸው ግን ተመሳሳይ ነው። ተግባራቸው ስላችሁ

አንዳንደኛ በ ትላላችሁ አይደለም በ በ ጥብቅ ይላል በ ይሄ ግን ፐ ላላ ታርጉታላችሁ ፑ ፒ ፓ ፔ ፕ ፖ ንቁ እንቅልፍ መያዝ አይቻልም ጻፉ እየጻፋችሁ ነው መከታተል ያለባችሁ አንድም ተማሪ በእኛ ትውልድ ሳያቅ የሚያልፍበት ጊዜ አብቅቷል በጣም ብዙ መምህራኖች አሉ ኦንላይን የሚያስተምሩ መማር ትችላላችሁ። ግን ስትማሩ በስርዓት መማር አለባችሁ። በስርዓት ከፍላችሁ እስከሆነ ጊዜያችሁን አባክናችሁ እስከሆነ ድረስ በዚህን አልወር ጨርሼ እጨርሳለሁ የሆነ እቅድ ማውጣት አለባችሁ። ከዛ ውጪ በስርዓት መማር በስርዓት ከተማራችሁ በደንብ ትችላላችሁ። ሰው እኮ ፕ ፔ ፓ ፒ ፑ

አሁን ከየት እስከ የታየ እስከ ፈ አይ እስከ ፈ ድረስ አይ አሁን ደግሞ እስኪ ወደ ታች ልበልላችሁ። ወደ ታች የ ተመልከቱት የ ደ ጀ ገ ጠ ጨ ጰ ጸ። ከዛ ደግሞ ሁለተኛ ፊደሮች ደግሞ ወደ ላይ ነጣቸው። ኡ ድምፅ ያላቸው ሁለተኛ ፊደሮች ጎናቸው ላይ ቅጥያ አለ። ከዛ ቭ የሚል ድምፅ አላቸው። ፑ፣ ፉ፣ ጹ፣ ጹ፣ ፑ፣ ጩ፣ ጡ

ሺ ቪ አራት ምክሮች ደግሞ ከዚህ እንግባ ወደ ላይ አራት ምክሮች ደግሞ እግራቸው ከስተቀኝ በኩል በረጅም ቫ ፓ ፋ ጻ ጻ ጣ ጫ ጣ ጋ ጃ ዳ ያ አ የሚል ድምጽ ናቸው። አ አምስተኛ ደግሞ ሁሉም ቀለበት አላቸው። ሁሉም ቀለበት አላቸው። ዬ ዴ ጄ ጌ ጤ ጬ ጴ ጼ ጼ ፌ ፔ ቬ። ስድስተኛ ደግሞ እናንተ ናችሁ የምትለዩዋቸው ወጥ የሆነ ልዩነት የላቸውም። አንዱ ቅጥል አለበት፣ አንዱ አጣራ ነው እግሩ ምናምን ድምፃቸው ግን እ የሚል ድምፅ አላቸው። ቭ ፕ ፍ ጽ ጭም ጥ ግ ጅ ድ ይ እ የሚል ድምፅ አላቸው። ሰባተኛ ደግሞ ኦ የሚል ድምፅ አላቸው። ዮ ዶ ጆ ጎ ጦ ጮ ጾ ጾ ፎ ፖ ቮ ጨረሰሁ። በግልም በግሩብም ተማራላችሁ፣ እንደ ሰዓታችሁ እንደሚመቻችሁ። ዱባይ ያላችሁ ልጆች እንደሚመቻችሁ፣ ቤሩት ያላችሁ፣ ኳታር ያላችሁ፣ ጆርዳን ያላችሁ፣ ሳውዲ ያላችሁ እንደሚመቻችሁ ሰዓት እያመቻቻችሁ ክላሳችሁን መማር ትችላላችሁ። ምክንያቱም ከእናንተ ትንሽ እንትን ብላችሁ ነገር ማንበብ መጽሐፍ ለልጆቻችሁ ትልቅ ነገር ነው። መጽሐፍ ቅዱስ ማንበብ ትልቅ ነገር ነው። ቅዱስ ቁራን ማንበብ ትልቅ ነገር ነው። የሆነ ነገር ተጽፎ ሲሰጣችሁ ማንበብ ትልቅ ነገር ነው። እግዚአብሔር ምስክሬ ነው። እኔ በህይወት የደረሰብኝ በጣም ብዙ ልጆች የመሪ ነው። በጣም ብዙ ልጆች እንትን የሚሉኝ ውስጤን የሚነቁኝ አያቁም። ምን እንደሚላክላቸው አያውቁም። ብር እንኳን ለሐዋላ ሰጥተው ስንት ብር እንደተላከላቸው አያውቁም። እሱ እንግሊዘኛም አማርኛም ሂሳብም አስተምራለሁ። መማር ትችላላችሁ። ወዳችኋለሁ። ደህና ሆኑልኝ፣ ደህና ከርሙልኝ ባይ